እንዴት ናችሁ? ወዳችኋለሁ። ስለዚህ ምንድን ነው? ፕራንክ ነው። ቤተሰቦች፣ ዛሬ ቀን እንግዲህ በእምነቴን ፕራንክ ልናደርጋት ነው። ፕራንክ በይ ስንላት ፕራንክ ማለት አልቻለችም። ለማንኛውም ፕራንክ የምናደርጋት በጣም ለመጀመሪያ ጊዜ ፕራንክ ምናረጋት እህትሽ እህት ሂዳ ነው ብለን እንግዲህ ልንፈልግ ነው። ታናሽ እህቷ እንግዲህ ከቤቷ አስወጥተናታል ወደ ውጭ ናት ያለችው። እንግዲህ ጠፍታብን ብለን በጣም እንጨነቃለን። የት ሄደች እንዳልጠራት ስሟ አሁን የሆነ አሁን ፍለጋ እንዳልጀምር ብዬ ነው እንግዲህ ጠፋችብን ብለን እኔ ለማልቀስ ልል እችላለሁ፣ ሙላርም ደንግጠ የሆነ ነገር በእምነቴ በጣም ነው የምናስጨንቃት። ቤተሰቦቻችን እንግዲህ በእምነቴ ሪያክሽን ምን ሊሆን ይችላል? ታናሽ እህቷ ጠፍታባት፣ ምንድነው ልታደርግ የምትችለው? ባይዘይ በጣም ነው የምትንከባከባት፣ ስትፈልግም የምትደፋታለኝ፣ በጣምም ተንከባካቢነት፣ በዛው ልክ ደግሞ የሆነ ዕቃ ከነጠቀቻት እዛው ታጋጫታለኝና ዛሬ ግን እንግዲህ ጠፋሽ ሲባል እንግዲህ አቅም ምን ልታደርግ ትችላለች? ሁለት አመት ከአምስት ወራ ነው እንግዲህ። በእምነቴ ህፃኗ ደግሞ አንድ አመት ከአምስት ወራ ሆኗል። እንግዲህ አብረን የምናየው ይሆናል ቤተሰቦቻችን በእምነቴ ፕራንክ እንግዲህ